በአማራ ክልል የቀጠለው ግጭት ሰብአዊ፣ ኢኮኖሚያዊና ማህበራዊ ጉዳት እያደረሰ ይገኛል። በተለይም በኢኮኖሚው ላይ እያደረሰ ያለው ጫና ህብረተሰቡን በእጅጉ እየጎዳው መሆኑን ዶክተር ቹቹ አለባቸው ገልጸዋል። በዚህም ጦርነቱ ከዚህ በላይ ከተራዘመ ክልሉን ወደ አስከፊ ችግር ውስጥ የሚከተው በመሆኑ ችግሮችን በጉልበት ከመፍታት ይልቅ በድርድር የመፍታት አማራጭን መጠቀም እንደሚገባ ዶክተር ቹቹ አሳስበዋል። ለአዲሱ ታደገኝ ዘገባ ጌታቸው ገደፋው በአማራ ክልል ከቅርብ ጊዜ ወዲህ እየተካሄደ ባለው ጦርነት ምክንያት ክልሉን ለዘላቂ ችግር እያጋለጠው ይገኛል። በተለይም በኢኮኖሚው ላይ እያደረሰ ያለው ጫና አስከፊ ነው የሚሉት ዶክተር ቹቹ አለባቸው ለአርሶ አደሩ የግብርና ግብዓት በወቅቱና በበቂ ሁኔታ ማቅረብ አለመቻሉ ድህነትን የሚያባብስ ሁኔታን እየፈጠረ ነው ብለዋል። እንዳገር ያለው እንዳለ ሆኖ እንደ አማራ ክልል በዚህ ውስጥ ኢኮኖሚያችን በጣም ነው የተጎዱ፣ በጣም ነው የተጎዱ። ዛሬ ሁላችን ነው እንዳየው መሰብሰብ የሚገባን ግብር እየተሰበሰበ አይደለም። ኢንፍራስትራክቸሮች በጦርነቱ ተጎድተዋል። መንገዶች፣ የቴሌ ተቋማት፣ የውሃ የመሳሰሉ መሰረተ ልማቶች ከፍተኛ ጉዳት ደርሶባቸዋል። የግብርና ምርትና ምርታማነት ሰላም ከሌለ እንዲያውም መንግስት፣ ሁላችን እንደምናየው ማዳበሪያ በጀባ ነው እየሄደ ያለው። ታሪክ ነው በጣም ለገበሬ ለምርት የሚሆን ማዳበሪያ እየታጀበ ነው እየሄደ ያለው እና ይሄም ሆኖ ለሁሉ አይደርስ ይሄም ሆኖ በእያንዳንዱ መንደር መድረስ በሚገባው ልክ እየደረሰ አይደለ። ይሄ ምን አመጣ ማለት ነው? የምርትና ምርታማነት የምርትና ምርታማነት አለመ አደግና አለመጨመር ደሞ ወደምን ያመራል? ግጭት ወለድ ረሃብ ግጭት ወለድ ረሃብ እያስከተለ ነው። ስለዚህ በኢኮኖሚያችን ላይም እየደረሰ ያለው ጥቃት እና አደጋ በጣም ከባድ በጣም ከባድ የተራዘመ ጦርነት መካሄዱ በዜጎች ላይ ማህበራዊና ሰብአዊ ጉዳት እያስከተለ ነው። ቀስ በቀስም የህዝብ ለህዝብ መተማመን እንዳይኖር፣ የመንግስት አገልግሎት አሰጣጥ መዳከምን እያስከተለ ነው ብለዋል ምሁሩ። ምናልባት እየዋለ እያደረ ከሄደ አጠቃላይ ቀውስ ሊፈጥር ይችላል። ሌላው ሶሻል ኮስት ምንለው በማህበራዊ ጉዳዮች ላይ እየደረሰ ሲያለ ኮስት፣ አሁን እዚህ አካባቢ መንግስት አንዱ ግዴታው ለዜጎች ጥራቱንና ወቅቱን የጠበቀ አገልግሎት መስጠት ነው። በአብዛኛው ተጎድቷል። ዜጎች ማግኘት ያለባቸውን የትምህርት፣ የጤና፣ የአስተዳደር አገልግሎት በሚገባ እያገኛሉ። ዛሬ ሕክምና ተው በየአካባቢው ህይወታቸው የሚያልፍ ዜጎች እጃቸው ቁጥራቸው ቀላል አይደለም። እናቶች ለሕክምና በጊዜው መድረስ አይችሉም። የመንግስትን አቅም በማዳከምና በመፈታተም በኩል ያደረገው አስተዋጽኦ ከባድ ነው። ሌላው የሀገራችንን ተሰሚነት ተጽዕኖ ፈጣሪነትም እየቀነሰ ነው የሚመጣው። ይሄ በሀገር ደረጃ ስተወት ነው። በክልላችንም ቢሆን የክልሉን መንግስት ጥንካሬ እየጎደለ በሄደ ቁጥር ተወዳዳሪነቱ፣ ተፈሪነቱ፣ ተከባሪነቱ የሚጎደው ጉዳይ ነው እየሆነ ያለ። ጦርነቱ ሀገራችን እያላት የአጣች ሀገር እንድትሆን አድርጓታል፣ ጠንካራ ሀገርና ብሔረ መንግስት እንዳንፈጥር አድርጎናል ያሉት ዶክተር ቹቹ ችግሮቹን በጉልበት ከመፍታት ይልቅ በድርድር የመፍታት አማራጭን መጠቀም የተሻለ እንደሆነ የታጠቁ ኃይሎች ሊያስቡበት ይገባልም ብለዋል። መጀመሪያ መሆን ያለበት እያደረሰ ያለውን ጉዳት ሁሉም ወገኖች ልብ ብለው ሊያዳምጡ ይገባል። የአማራ ክልል እጅግ በብዙ አመት ወደ ኋላ በሚሄድ መልኩ በሁሉ ምተና መስኩ እየተጎዳ ነው። አንጠግናቸው ስብራቶች እየደረሱብን ነው። ይሄ ጉዳይ ማብቃት አለበት። ማብቃት የሚችለው ደግሞ እውነተኛ ድርድር በማካሄድ